አብርሽና ሩታ ራሱ ልጅ የሚባል ነገር ታሪክ የለም፣ እኔ ስላጣራው ማለት ነው። ምክንያቱም የሀገሬ ልጆች ናቸው። በባጃጅ ነው የሚካሄደው ሰፈራቸው ማለት ነው። የአብርሽ ቤት ሩታ እንኳን ነው ያላቀው፣ ግን እዛው የወታጀራ ልጅ ናት። ግን አላቅም እኔ የእነ አብርሽ ነው ከኛ በባጃጅ ነው። እኔ ኢትዮጵያ እያለ እጅግ አስደንጋጭ ብሎም ደግሞ አነጋጋሪ የሆነ መረጃ ከአብርሽና ሩታ ጎረቤት የቅርብ ሰውነኝ ካለች ግለሰብ እየተሰማ ይገኛል። ይህንን ጉዳይ በውስጥ ሲልኩልን እኛም ደንግጠናል። ከዚህ ጉዳይ ጋር ተያይዞ ዛሬ ደግሞ ሄርሜላ ከባድ ሴራን አሴራለች። ይህም ያልተጠበቀ ሆኗል። ሩታ ስለ እንደዚህ አይነት ወሬዎች ጭራሽ ምንም አይነት መረጃው የላትም። እባካችሁ ይህን ጉዳይ እናንተም በመስማት ሩታም የተለያዩ መረጃዎች እንዲደርሷት ሆነው ነቃ እንድትል ባካችሁ መልእክቴ ኔ ዛሬው እንድታደርሱ ልኝ ነው የምፈልገው። እንግዲህ በቪዲዮ መግቢያ እንደተመለከታችሁት የነ አብርሽ የቅርብ ሰው ነኝ ያለች ግለሰብ አፏን ሙልታ ነው አብርሽና ሩታ ልጅ አልወለዱም ሁሉንም አጣርቻለሁ እያለች ስትናገር የነበረው እንዴት እንዲህ እንዳለች በዝርዝር አሰማችኋለሁ። ከሷ ጉዳይ ጋር ተያይዞ ደግሞ ከጀርባዋ ስላሉት ሰዎችም አሰማችኋለሁ። በሌላ በኩል ደግሞ አብርሽና ሩታ ልጅ ስለመውለዳቸው ደግሞ እኔ የምላችሁ ወሳኝ ነጥብ አለ። እሱንም አሰማለሁኝ። ከዚህ ጉዳይ ጋር ተያይዞ ታዲያ ሄርሜላ በቀጣይ ስላሰበችው አደገኛም ሴራም አንዳንድ ነገር ነግራችኋለሁ ማለት ነው። እባካችሁ ይህ መረጃ ለሁሉም እንዲደርስ ቪዲዮ ላይክ በማድረግ ጀምሩልኝ። እናንተ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ፣ ሩታ ጎን ሆናችሁ እስካሁን ለሩታ የምትከራከሩ ቅን የሀገሬ ልጆች በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ። እናንተም በምትጨነቁ በምትከፉበት ሰዓት የሚከራከርላችሁ ወገን ይቁምላችሁ። ቪዲዮ ሀሳቤ የተመቸው ላይክ ያድርግ፣ እንዲሁም ቤተሰብ ሁኑኝ። እንደናንተ አይነት ምርጥ ኦዲየንስ የትም አይገኝም። ሰብስክራይብ ባካችሁ፣ እንዳይረሳ ሰብስክራይብ አድርጉ። ቀጥታ ዝርዝር መረጃዎች አመራለሁ። እንግዲህ ያው የአብርሽና ሩታ ጉዳይ ከዛሬ ነገ ይስማሙልናል ስንል የሚሆነውን ነገር እየተመለከታችሁ ነው። በጣም የሚያሳዝን የሚደብር ነገር ነው እያሳዩን የሚገኘው። ከዛ አልበቃ ብሎ ደግሞ እንግዲህ ሄርሜላና ሩታ ጭራሽ እየተጣሉ እያባሰባቸው ነው የመጣው። ከዚህ ጉዳይ ጋር እንግዲህ ተያይዞ ያው ሩታ ባክሽ ልጅ ወልደሻል ከአብርሽ፣ አብርሽም ቢሆን የልጅ አባት ሆነሃል፣ ልጃችሁን በስርዓት አሳድጉ፣ አንተና ሩታ አንድ ላይ ሁኑ እየተባለ በሚጨቀጨቅበት ሰዓት እጅግ ብዙዎችን የሚያስደነግጥ ጉዳይ ነው አሁን ደግሞ ማን የምንገኘው ጭራሽ አብርሽና ሩታ ልጅ የላቸውም። ምንድን ነው የምትሉት? እኔ አረጋግጣለሁ ያለች አንዲት ግለሰብ ወደ ሚዲያ በመምጣት በድፍረት ሁሉ ስትናገር ነበር። ይቺ ግለሰብ እንግዲህ የእነሱ ሰፈር ነኝ፣ ቅርብ ቦታም ነኝ፣ አጣርቻለሁ፣ በተለይ ከሰሞኑ የሆነውን ነገር በመመልከት ጭምር። ሩታ ከኛ ሰፈር ራቅ ትላለች፣ የቡታ ጅራ ልጅ ነች፣ ቤቷን አላውቀውም። ነገር ግን እውነት ወልዳለች ወይ ብዬ ጠይቄ ነበር። አልወለደችም፣ ሁሉም ውሸት ነው ሁሉ እያለች ስትናገር ነበር። እንግዲህ አስቡት እንግዲህ ይቺ ልጅ ምንም ባላረጋገጠችው ነገር ሩታ የእውነት ልጅ አልወለደችም ብላ ስትናገር ሄርሜላ ምን አይነት ኮንፊደንስ እንደሚሰማትና ሄርሜላ በድጋሚ ወደ አብርሽ እንዴት ልትጠጋ እንደምትችል አስቡ። ሰው ይህን ነገር እንግዲህ ሳያገናዝብ ነው ሚዲያ እየወጣ የሚናገረው። አብርሽና ሩታ የእውነት ልጅ ስለመውለዳቸው እኔ በጣም በማረጋግጠው ሁኔታ አረጋግጫለሁ። አንዳንዶች የታቀፈችው ልጅ አሻንጉሊት ነው ብትሉ፣ አንዳንዶች ውሸት ነው ድራማ ነው ብትሉ፣ ሩታ ለመውለዷ ትልቅ ምክንያት የሆነው እንግዲህ የተንቢን ታቋታላችሁ ብዬ አስባለሁ የነ አብርሽ አክስት የሁሉም እንደ ታላቅ እህታቸው አንዳንዴ ትናገራቸዋለች። ታዲያ እሷ ምንም አይነት ቀልድም ፕራንክም የዩቲዩብ ድራማም አትወድም። ታዲያ ራሷ የተምቢ የተናገረችው ሩታን ሁሉ ለመጠየቅ ጊዜ አጣሁ ብላ የሆነ ቪዲዮ ላይ ስትናገር ሰምቻለሁ። እንዲሁም ቆይታ ሄዳ እንደጠየቀቻት ሄዳ ስትጠይቃትም ይዛ ሄደችውን ነገር ሁሉ ለሰዎች ስታውራ በሆነ ቪዲዮ ላይ ሰምቻለሁ። ታዲያ እንግዲህ የተምቢ እንደዚህ አይነት ድራማዎች እንደነ አብርሽ፣ ሩታ፣ ብሩክ ምናምን መስራት አትወድም። ብዙ ጊዜ የሚያጣላት ይህ ነው። አንዳንድ ነገሮች ለምን ኦዲንስ የሚያስደነግጥ ትሰራላችሁ? ለምን ኦዲንስን አታከብሩም? ሁሉን አጋልጣለሁ እያለች ሁሉ ነው ብዙ ነገር ከነሱ ጋር ስትጣላ ምንሰሞ ታዲያ የተንቢ ግን ይቺ ልጅ ባትወልድ ኖሮ የውሸት ቢሆን እሷም ድራማው ላይ ተቀላቅላ የውሸት ነገር አትናገርም መውለዷ እውነት ቢሆን ነው እንግዲህ ቤት ድረስ ሄዳ በክብር እንደጠየቀች እሱንም ቃሏን የሰጠች ማለት ነው ታዲያ ይቺ ግለሰብ ግን እኔ አጣርቻለሁ አብርሽና ሩታ ልጅ የላቸውም ብላ ነው ግግም ብላ እየተናገረች የሚገኘው አሁን ሄርሜላ እነዚህን ጉዳዮች ምናልባት እንደዚህ የሚያስወሩትን ሰዎች በተለይ የአብርሽ የቅርብ ሰው እዛ አካባቢ ያሉ ሰዎችን እየፈለገች አውቀው እንደዚህ እንዲ እያረገች እያረጋች አብርሽና ሩታ ልጅ እንደሌላቸው በቀላሉም ሊለያዩ እንደሚችሉም ጭምር ነው ቀድማ ማስወራት ፈልጋ ይሆናል ተብሎ አሁን ሄርሜላ እየተጠረጠረች የሚገኘው። ሄርሜላ እነዚህን ጉዳዮች ከሰማች እንደ ቀልድ አትመለከታቸውም። ጭራሽ እያባባሰች እውነት ነው ሩታ ከአብርሽ ልጅ የላትም ልጅ አልተወለደም እያለች ሁሉ ሌሎች መረጃዎችን እያሰራጨች፣ በዚቹ ሰበብ በዚቹ ምክንያት አብርሽን ወደ ራሷ ለማድረግ የምትጥረው ነገር ሊኖር ይችላል። እንግዲህ ያው ሁላችንም እናውቃለን፣ ሩታ እርግዝና ጊዜዋን ሁሉ ስታሳይ ነበረ የእርጉዝ ልብስ ለብሳ እንዲሁም ምንም አይነት ልብስ እንኳን ሳታደርግ ደግሞ እርግዝናዋን የሚያሳይ አይነት ሁኔታ ፎቶ ለቃ ነበረ። ታዲያ እሱ ራሱ ተለቆ ብዙ ወቀሳ፣ ብዙ ትችት ነበር ሲደርሰታት የነበረው እንዴት ባዶ ሆነች ትመጫለች? እንዴት እርጉዝ ሆነች ልብስ ዳረብ ሳታደርግ ትመጫለች ብሎ ብዙዎች ሲናገሯት፣ እኔ ያው ብዙዎች ስለማያምኑ አንዳንዶች አሁን ድረስ እርግዝናም ውሸት ስለሚመስላቸው ሰውም እንዲያምነኝ ነው እንደዚህ ፎቶ ተነስቼ፣ እሱን ያጋሯችሁ ሁሉ ብለው አብርሽም ሩታ መልስ ሲሰጡ ነበር ማለት ነው። ታዲያ ደረጃ እየተረጋገጠ በእንደዚህ አይነት ደረጃ እየታየ ሩታ ልጅ አልወለደችም፣ እኛ አረጋግጠናል፣ የቅርብ ሰውነን እዛ ሰፈር እንተዋወቃለን ብሎ በዚህን ያህል ድፍረት መናገር እኔ ምን ያህል ድፍረት እንደሆነ ትንሽ ግራ ያጋባኛል። ይሄ ብቻ አይደለም ትልቅ ጉዳቱ የዚህች እህታችን እንግዲህ ያነጋገር ምን አይነት ነገር ሩታ ሊጎዳ እንደሚችል አስቡ። ሩታ ልጅ አለኝ ብላ ነው እያወራች ያለችው፣ ካብርሽም ወልጃ አለሁኝ ትዳሩን ቤቱን ያክብር ብላ ነው ካብርሽ ጋር በየጊዜው የሚጨቃጭቁበት ሁኔታ የተፈጠረው። ታዲያ እንግዲህ ጭራሽ ልጅ የላቸውም ተብሎ ደግሞ ውሸት እንኳን ቢሆን ወሬው እንደዚህ እያለች እቺ ልጅ በምታወራ ጊዜ ሩታ ቤተሰቦች ይህን ነገር ሲመለከቱ ሩታ ራሱ ስትመለከት ምን አይነት ነገር ይሰማታል ብሎ ማሰቡ ትንሽ ተገቢ ነበረ። ታዲያ ይህንን ነገር ሁሉ ባለማገናዘብ ነው እችታችን በድፍረት እየተናገረች የሚገኘው። እንግዲህ ሄርሜላ እነዚህን ክፍተቶች በድጋሚ በመጠቀም ጭራሽ ሌላ ነገር እንዳታደረግ ነው ከዱ የተፈራው። ሩታ እባክሽ ሁሉ ነገር ሚዲያ አታውጪ፣ አብርሽንም በሆኖ ባልሆነው ነገር አትጨቃጨቂ። አንቺ በምትፈጩ ክፍተት፣ አንቺ በምታመጩ አንዳንድ ጭቅጭቆች ነው በድጋሚ ሄርሜላ ወደ ህይወታችሁ እየመጣች ትልቅ ብጥብጥ የምትፈጥረው። እባክሽ ሁሉንም ነገር ለመዘጋጋት ሞክሪ እያሉ ሩታ ብዙዎችን እያስጠነቀቁ እየመከሩም ነው። በሌላ በኩል ደግሞ አብርሽንም የሚናገሩ በጣም ብዙዎች ደግሞ አሁን አሁን እየሰደቡት ሁሉ ይገኛሉ። ለምንድ ነው ቆራጥ የማይሆነው ይሄ ልጅ? ለምንድ ነው ትዳሩን የማያስከብረው? ለምንድ ነው አቋም የማይኖረው ብለው ነው ብዙዎች የተናደዱት። አሁን ራሱ እንግዲህ ሩታ በምትኖርበት ቤተሰቦቿ ግቢ ነው ሄርሜላና አብርሽ እዛ ቤት ተገኝተው ሌላ ጭቅጭቅ፣ ሌላ ጥል ሁሉ ሲከሰት የነበረው። ታዲያ በዛ ኮመንት ራሱ ብዙዎቻቸው አይታችኋል ብዬ ያስባለው አብርሽ ነው ለምንድ ነው በቃ ከዚች ልጅ ጋር ማትርቀው፣ ሄርሜላን ለምንድ ነው ማትተው እያሉ ሲናገሩ የነበረው። አንዳንዶች ደግሞ በሄርሜላን በኩል ደግሞ በመሆን ሩታንም የሚናገሩ ነበሩ። ሩታ ዝም ብላ በዛችሁ ለምንድን ነው በሆኖ ባልሆኖ የምትጨቃጨቀው? ለምንድን ነው ሁሉ ነገር ሚዲያ የምታወጣው? አሁንም ቢሆን እሷ በምትፈጥረው ክፍተት አሁንም ቢሆን እሷ በምትፈጥረው አብርሽን በምትገፋው ነገር ነው በመካከል ሄርሜን ላይ የመጠች እንድትበጠብጥ የሆነው። ሩታ ራሱ መንቃት ትዳሯን ማክበር አለባት በማለት ሩታንም ሁሉ የሚናገሩ ሰዎች ተመልክተናል ማለት ነው። እንግዲህ ያው በዛም አለ በዚህ ብዙዎች አሁን ድረስ እየጨቀጨቁ የሚገኙት ነገር አለ። አብርሽና ሩታ ልጅ ወልደዋል እውነት ነው፣ እኛ የምናምነው እሱ ነው። ስለዚህ ለወለዱት ልጃቸው በጋራ ለመስራት ሲሉ ባካችሁ ተስማምታችሁ በፍቅር ቁጥጥር ኑሩ እያሉ ነው እኛም በዛሬዎቹ መረጃዎቻችን ይዘንላችሁ የመጣ ነው በተለይ ከሰሞኑ እጅግ አስደንጋጭ ነው የተባለውን አንድ ሰው በድፍረት ምንም ሳያቅ እንዲሁም ሳያጣራ አብርሽና ሩታ ልጅ የላቸውም ብለው ስለተናገሩት ጉዳይ እኛ በማስረጃም ጭምር ልጅ ስለመኖሩ የሚገልጽ ነገር ነው ይዘን የመጣ ነው በሌላ ቪዲዮ እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ ሰላም